ወንድ በዚህ ሰሞን ማለት ነው ፍቅርና ሰላም ፈልጋለው ስላለ ብቻ ነው ዝም አልኩኝ እንጂ የደ ብለው ፈልገው ትላንትና ሀይ ማታ ነው እኔ አየሁት። እኔ አልነበርኩም ነበረ ሲመጣ ለ

እንደዚህ ካልሽ እኔም ማስተያየት አስተያየት መስጣት ትችላሉ። እንደዚህ ካልሽ እሷ ለምንድን ነው ይሄን አሁር ነው? ኢትዮጵያ ሕግ ላይ የለም የትም ቦታ ላይ የለም። ሰው ሰርቶ ምግቡን ጨርሶ በኋላ የት ሀገር ላይ ነው እየተቀረበው እንትን እቃውን ውስጥ ላይ እጁን ከተው ባልቶ ማልሶ የሚያስገባው? እኔን ማስተያየት ሳጣሉ አስተያየት ካላችሁ፣ እንዴ ነውር እኮ ነው። ሁሌ ሁሌ ጊዜ ካሜራ ላይ ኮስታት ቅረብ ብዬ ለሳኝ ስጠው ምንም እጇ ነው እኔ አልወድም እንደዚህ።

ሞጣ ምላሱ ረጅም ነው።

አንድ ላይ አተገብምታል እንደዚህ ከሆነ፣ እሺ ጥሩ ነው። ጽዳት አስፈልጋል። ጽዳት ጽዳት፣ ከምንም በላይ ከምግብ በላይ ጽዳት ነው። ሌላ ይቅሬ፣ ሌላ ይቀር፣ ሌላ ይቅሬ፣ መጀመሪያ ሰው ነው። አንቺ ጥፍራም እኮ ምንም አታችም እኮ ዝም ብለሽ እኮ ነው፣ ወሬ ብቻ ነው የምታውቂ? እንዴ ታይ፣ ወይኔ ጉድ! ወይ ገጠር ግባ

አዎ የአንቺ ፍቅረኛሽ ማለት ነው። ንጹህ ነው እሱ ይታጠባል፣ በቀጽ በነገር ምናምን። እንዴት ነው? ንጹህ ነው እሱ። የአንቺ ፍቅረኛሽ በጣም ንጹህ ነው፣ ግን አንቺ ዜሮ፣ በንጽህና ዜሮ ነሽ

ወይኔ ሰናይቲ ውሃ ጠጣሽ እኮ ንግሥትነትን ወሰደች። ቻይም ፈላንተና ብላለች። እኔ ንግሥት ነኝ አለች። ሳምታለች ሳማለች። አንቺ እነሱም ላይፍ ላይ ነው የሚሉ መሰለኝ ታንቁ ታንቁን ወይ፣ መቼ ነው የተማረቀች? እሷ ግን በብዙ ስልክ ላይ አይቻታለሁ። ንግሥት ናት ተብላስ እራሷን እያወጣቸው እራሷ ነው እንጂ ልጆች አይደለም። መቼም ማለት ነው እሷ ንግሥት መሆን የምትችለው ለምን እንደሆነ ታውቃለች። ለእኛ ላ- ሁሉም ማለት ነው አንዳንድ አንበሳ ካወረደች እውነትም ንግስት ናት። ያለ አንበሳ ዝምብ ላይ ነኝ ንግስት ነኝ ካለች አይሆንም። አይሚ ምናልባት ላይፍ ላይ የምትገባ ጊዜ አንድ አንበሳ ካወረደች እውነትም ንግስትናት ናት እያልኩኝ እኔም ስሙን ቀይሬ ያውራት። አለበለዚያ በሌልነት ንግስትነት የለም አንበሳ ካወረድሽ ማለት ነው እውነትም ነው

የምን ቦስነት እኮ አልገባኝ። ምንድን ነው ቦስነት ነው እንዴ? ነው ለዛ ነው። እሺ ንግስት፣ የእናንተ አሽሙርና የእናንተ ወሬ መቼ ነው የሚያልቃቸው? በጣም በርገጥ። እኔ እኮ ለእናንተ ንግስት ነኝ አላልኩም፣ እኔ ለራሴ ነው አልኩ። እኔ አንቺ አሁን ለራስሽ ንግስት መሆን አለበት ይቺ ማሚ ያለችው ሴትዮዋም ለራሷ ንግስት መሆን አለበት። ሁላችንም ለራሳችን ንግስት ነኝ። ቢኮስ እኔ ንግስት መሆንን እኔ አውቃለሁ? ስንት ብራለሽ፣ የኢማራት በር ስንት እሱን፣ ገሪ ምንኔ ነው የምታውሪ። ኢማራት ላይ አይደለም ያለሁት አሜሪካ ነው። አሁን እኮ ሊነጋ ነው፣ እኔ ቆንጆ ሊነጋ ነው። እዚህ ጋር እኮ ሊነጋ ነው።

ኮ እያወራኝ እኮ ነው። አሰብ ገጠር ላይ እናንተ እኮ የምር እግዚአብሔር ነው ብላችሁ የምር በአሽሙር ሰው ናት ነ የምር። ገጠር ግቢ፣ ገጠር ግቢ እኮ ምስር ምግቦች ገጠር እኮ እያስገባኝ እኮ ነው። ኔ እናንተ ፋንታቸው ራሱ አታጥቡም እኮ ሲጀመር፣ እዚህ ላይፍ ላይ ብቻ ነው ምትኖሩአንቺ ጉር ማዳን የለም ምስክር ነው። እንደዚህ አይነት ሰው እኔ አይቼ አላቅም። ሰው ታጥቦ ነው ምግብ ምበላው። ታጥበሽ ብያ እንጂ የምንም ንግስት የላሽ እሽ

የገጠር ራፔሮች ገና አዲስ ገበያዎች ናቸው። ገጠሮች ናንቴ ኩራቸሁ ጥፍራችሁ ሳትታጠቡ እዚህ ጋር ገብታችሁ። አይ አልጫም፣ ዝም በአልጫ በልቻ ነው